ሰላም ጤና ይስጥልን። የተከበራችሁ የአርሰናል ድምጽ ቤተሰቦች፣ በእያላችሁበት መልካሙን ሁሉ እየተመኘንላችሁ አርሰናልን የሚመለከቱ መረጃዎችን እያደረስናችሁ ለመቆየት ወደ እናንተ መጥተናል። አብራችን ቆዩ። በአሁኑ መረጃችን የምንመለከታቸው መረጃዎች ስለ ቀድሞ የአርሰናል መድፈኛ፣ ስለ ቶሚ ዕያሱ በአርሰናል ጉዳይ ሀሳቡን አጋርተዋል የምንዳሰው ሀሳብ ነው የሚሆነው። ስለ ተጫዋቾች ጉዳት እንዲሁም ደግሞ ስለ ዛሬው የካራባው ካፕ ጨዋታና በዛሬው ጨዋታ ላይ የማይሰለፉ ተጫዋቾች እንዲሁም ደግሞ እነሱን ተክተው ሊገቡ የሚችሉ ተጫዋቾች ማን እንደሆኑ እንዳስተዋለን። ከጨዋታ በፊት የሁለቱም ክለቦች አሰልጣኞች ማለትም የአርሰናሉ አሰልጣኝና እንዲሁም ደግሞ የብራይተኑ አሰልጣኝ ከጨዋታ በፊት ስለ ዛሬው ጨዋታ ሀሳባቸውን አጋርተዋል። የምናየው ሀሳብ ነው የሚሆነው ስለ ሴት ፒስ ወይም ደግሞ ስለ ቆሙ ኳሶችና ስለ አርሰናል እንዲሁም ደግሞ በዚህ ጉዳይ ስለሚነሱት ሀሳቦች የተወሰኑ አጠር ያሉ መረጃዎችን እናደርሳቸዋለን። ስለ ተጫዋቾች ኮንትራት በአርሰናል ቤት ስለ ተጫዋቾች ኮንትራት ጉዳይም ምን አዲስ ነገር አለ የሚለውንም እየዳሰስን ነው የምንቆየው። ታዲያ አብራችሁ ሲቆዩ ቲዋችን ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ ታደርጉልን እጅግ አብዝተን እናመሰግናችሁ። ቀደም ብለን በመግቢያችን እንደነገር ናቸው ዛሬ ስለሚደረገው ስለ ብራይተን እና ስለ አርሰናል የካረባው ካፕ ጨዋታ ጉዳይ ሀሳብ እያነሳን እንቆይ። ዛሬ ምሽት አራት ሰዓት ከ45 ላይ ከብራይተን ጋር የካራባ ካፕ ጨዋታ አለው አርሰናል። በኤምሬትስ የአራተኛ ዙር ጨዋታ ነው ይህ ጨዋታ አርሰናል ከብራይተን ምሽት አራት ሰዓት ከ45 ማለት ነው። ይህ ጨዋታ በሳሙኤል ባሮት በዋና ዳኝነት የሚመራ ጨዋታ ነው። እንግዲህ በዚህ ጨዋታ ላይ አርሰናል የተወሰኑ ተጫዋቾችን ግልጋሎት እንደማያገኝም ነው የተነገረው። መድፈኞቹ በዛሬው ጨዋታ ላይ የዊላም ሳሊባና የጋብሪኤል ማርቲኔሊ ግልጋሎት እንደማያገኙ ነው አሰልጣኝ ሚካኤል አርቴታ እየተናገረው። በሌላ በኩል ዲክላን ራይስ፣ ሪካርዶ ካላፊዮሪ እንዲሁም ደግሞ ቡካዮ ሳካ ለጨዋታው ዝግጁ ይሆናል ተብሎ እንደሚጠብቅ ነው አሰልጣኙ የተናገረው። ከጨዋታ በፊት ታዲያ የብራይተኑ አሰልጣኝ ፋቢያን ሁርዝለር ስለ ዛሬው ጨዋታ ሀሳብ አስተያየታቸውን አጋርተዋል። የአርሰናልን የሴት ፒስ ጥቃት እንዴት መከላከል እንደሚችሉ ገልጸዋል። በዚህ ጉዳይም ሲናገሩ አንድ ለአንድ መከላከል አችልም አርሰናልን ሲሉ ነው የተደመጡት። ሁለተኛው ሀሳባቸው የተናገሩት ደግሞ አስፈሪ የሆነው ጋብርኤል ማጋሪጅ ብቻ ሳይሆን ተጫዋቾቹ ሁሉም በሚባል ደረጃ አብረው የሚሰሩት እንቅስቃሴ ነው። እርስ በርሳቸው በሚገባ የሚደጋገፉ ተጫዋቾች ናቸው እያሉም ነው የገለጿቸው የአርሰናል ኮከቦች። አክለውም ሲናገሩ ብራይተን በመከላከል ረገድ ጥሩ አቋም ላይ እንደሚገኝ እንዲሁም ደግሞ በዘንድሮ የውድድር ዓመት ላይ ጥሩ ስታስቲክስ እንዳላቸውም ለመናገር ሞክረዋል። በቡድናቸው ውስጥም የሴት ፒስ ወይ ደግሞ የቆሙ ኳሶችን ልክ እንዳርሰናል ሁሉ ለመገንባት እየሞከሩ እንደሆኑና ነገር ግን ይህ ጉዳይ ጊዜ እንደሚወስድባቸውና በአጭር ጊዜ እንደማይሆንና እንደማይሳካ ነው የገለጹት። በአንድ ጀንበር አይመጣም ሲሉም ነው የገለጹት ይህን ጉዳይ። አርሰናል የሴት ፒስ አሰልጣኝ ከቀጠሩ የመጀመሪያው ክለብ አንዱ ነው እያሉ ጠቅሰዋል። ስለ አርሰናል ጉዳይ ለወራትና ለዓመታት የሰሩት የሴት ፒስ ወይም ደግሞ የቆመ ኳስ አጠቃቀም ሁኔታ የዛ ስራ ውጤት ነው አሁን እየታየ ያለው በአርሰናል ቤታሉ አሰልጣኙ በዚህ ምክንያት እኛም ልክ እንደ አርሰናሎች ሁሉ የቆሙ ኳሶችን በመጠቀም ረገድ የረጅም ጊዜ እቅድ እንዳላቸው ነው ያመላከቱት። እንግዲህ አሁን ላይ እያየ ነው እንዳለ ነው አርሰናል የቆሙ ኳሶችን ወደ ግብ በመቀየር ከእንግሊዝ ቀዳሚው ክለብ መሆን ችለዋል። በተለይም ደግሞ በእነዚህ ሁለት ዓመታት ውስጥ ማለት ነው። በዚህም የተነሳ ታዲያ አንዳንድ የቡድን ደጋፊዎችም ሆነ ተንታኞች ይህን ተግባር ሲኮንኑት እየተስተዋል ነው የሚገኘው አርሰናል ላይ ሲሆን፣ ለምን እንደሆነ ባይታወቅም ድምፃቸውን ከፍ አድርገው ሲቃወሙት ይሰማሉ። በተለይም በእንግሊዝ ውስጥ ያሉ የእግር ኳስ ተንታኞች ማለት ነው። ምናልባትም ሌላ ክለብ ይህን ተግባር ቢተገብር ይህን ያክል ላይሆን ይችል እንደነበርም ይታወቃል። እንዴት የሚለውን ጉዳይ ደግሞ እንነግራቸዋለን። ነገሮች ሁሉ አርሰናል ላይ ሲሆኑ ነው የተለየ ትርጉም የሚሰጡት እንደውም በአንድ ወቅት ካስታወሳችሁ ግራኒት ዣካ፣ የቀድሞ የአርሰናል አምበል እንዲሁም ደግሞ አሁን ላይ በሰንደርላንድ ድንቅ ብቃቱን እያሳይ የሚገኘው ሲውዘርላንዳዊ ኢንተርናሽናል የመሃል ሜዳ ፊት አውራሪ ግራኒት ዣካ በአርሰናል ቤት በነበረበት ወቅት አንድ ነገር ተናግሮ ነበር። አርሰናል ላይ ነገሮች እንደሚገኑና አርሰናል እንደ ቡድን የሚተገብራቸው ማንኛውም አይነት የሜዳ ላይ ክንውኖች በክፉ እንደሚተረጉሙና ሌላ ክለቦች ግን ሲተገብሯቸው አርሰናል የሚተገብራቸውን የሜዳ ላይ እንቅስቃሴዎች ሌሎች ክለቦች ላይ ያን ያክል በክፉ እንደማይመለከቷቸው ነገር ግን አርሰናል ይህን ነገር በሚተገብርበት ሰዓት ለምን ሚዲያዎች በክፉ እንደሚመለከቷቸው እንደማይገባው ሲገልጽ ነበር። እናም አሁን ላይ አዲስ ነገር አይደለም፣ የተለመደ ጉዳይ ነው። ሚዲያዎች እያነሱ የሚገኙት በአምስት ተከላካይና በአራት የተከላካይ አማካይ አጥረን ዘግተህ አርሰናል ለመግጠም እስከመጣ ድረስ አማራጩ የቆመ ኳሶችን መጠቀም እንደሆነ ይታወቃል። አርሰናል እየተገበረ ያለውም ይህንኑ ጉዳይ ነው። ምናልባትም ክለቡ የቆመ ኳስ አሰልጣኝ የቀጠረም ለዚህ ጉዳይ እንደሆነ መታወቅ አለበት። አርሰናል የቆመ ኳስ ብቻ የሚጠቀም ክለብም አይደለም። ደግሞ ሲጀመርም ምናልባትም የቆመ ኳሶችን ተጠቅሞ ጎል አስቆጥሮ አሸንፎ መውጣት የሚመርጠውም ክለቦች በመከላከሉ ረገድ በራቸውን ዘግተው የሚገቡ ከሆነ ብቻ ነው። ከዛ ውጭ ግን በክፍት ጨዋታ የሚጫወት ክለብ ካለም አርሰናል ከክፍት ጨዋታ ለማስቆጠር የሚታማ ክለብ አይደለም። ይህንን በሊድስ ዩናይትድ አምስት ጎል ሲያስቆጥር ተመልክተነዋል። ክለቡ ነገር ግን ከዛ በኋላ አርሰናል ለመግጠም የሚመጡት ክለቦች ሁሉም በሚባል ደረጃ የተከላካይ መስመራቸውን በአምስት አሊያም በአራት ተከላካይ ዘግተው ነው የሚመጡት። ስለዚህ አማራጩ የቆሙ ኳሶችን መጠቀም ስለሆነ ይህንኑ ጉዳይ ነው አርሰናል እየተጠቀመ ያለው። ከዛ ውጭ የተለየ ነገር የለውም። በአብዛኛው የቅርቦችን እግር ኳስ እንቅስቃሴዎች ስለምናስታውስ እንጂ እንዲያውም ከአመታት በፊት የክሎፕ ሊቨርፑል ኃይለኛ የቆሙ ኳሶች ንጉስ እንደነበር ይታወሳል። በነ ቨርጅል ቫንዳይክ ፊት አውራሪነት ማለት ነው። ያኔ ታዲያ እንደዚህ አሁን አርሰናል ላይ እንደሚደረጉት ዛቻዎች ሁሉ ብዙ ጫጫታ የለም ነበር። ነገር ግን በተለይም በ2017-2023 ዓመት ውስጥ ባሉት የሊቨርፑል ጉዞ ሊቨርፑል የሚጠቀማቸው በአብዛኛው የሴት ፒስ ወይ ደግሞ የቆሙ ኳሶች ነበሩ። በዚህም የተነሳ ሊቨርፑል ከአምስት ዓመት በፊት በ2017 እስከ 20 ባሉት የውድድር ዘመናት ሊቨርፑል የቆሙ ኳስ ንጉሶች የሚል ስም እንደነበራቸው ማስታወስ ይገባል። በነገራችን ላይ ሊቨርፑል ከ2017 እስከ 2020 ባሉት ሶስት የውድድር ዘመናት ዋንጫ እስከበላበት ሲዝን ማለት ነው ስልሳ አንድ የቆም ኳሶችን እንዳስገባ ቁጥሮች ያሳያሉ። ለዋንጫው በዛን ጊዜ ትልቁን ድርሻ የወሰደው የቆም ኳሶች ብቃት እንደነበር ይታወሳል። ያም ሆነ ስለ ዛሬው ጨዋታ ከጨዋታ በፊት የሁለቱም አሰልጣኞች የሁለቱም ክለቦች አሰልጣኝ በአርሰናል በኩል፣ በብራይተን በኩል አሰልጣኞች የራሳቸውን ሀሳብ አጋርተዋል። ከአርሰናል እንጀምር። አሰልጣኝ ሚኬል አርቴታ ከዛሬው የብራይተን ጨዋታ በፊት ስለ ቡድን ሁኔታ ሲናገር አንዳንድ ነገሮችን አንስተዋል። በተለይም ስለ ተጫዋቹ ጉዳት የተናገረው እና አንሳ ለዛሬው ጨዋታ ብቁ ይሆናሉ ተብሎ የሚጠበቁትን ተጫዋቾች ማንማን እንደሆኑ ተናግረዋል። ከእነዚህም ውስጥ ሪካርዶ ካላፊዮሪ፣ ቡካዮ ሳካ እና ዲክላር ራይስ። እነዚህ ተጫዋቾች ዛሬ ብራይተንን ለመቅጠም ዝግጁ እንደሆኑ ነው አሰልጣኝ ሚኬል አርቴታ የተናገረው። ከዛ በተቃራኒው ግን ለዛሬው ጨዋታ ብቁ የማይሆኑ ተጫዋቾችም ተነግረዋል። እንደነ ጋብርኤል ማርቲኔሊ እንዲሁም ደግሞ ዊላም ሳሊባ የመሳሰሉ ተጫዋቾች ከዛሬው ጨዋታ ውጭ እንደሆኑ ነው ሚካኤል አርቴታ የተናገረው። ጉዳት የደረሰባቸው ተጫዋቾችም እንዲሁ ተናግረዋል። አርቴታ ስለ ሁለቱ ቁልፍ ተጫዋቾች የመመለሻ ጊዜ እርግጠኛ እንዳልሆኑ ተናገረው የተናገረው ስለ ሳሊባ ጉዳይ ሲናገር፣ ታዲያ እሱ ከጨዋታ ውጭ ነው አሁን እየመረመር ነው ነው ያለው። ነገር ግን በዚህ ጨዋታ ላይ አይሳተፍም ብሏል። ስለ ማርቲኔሊ ጉዳይም ተናግሯል። እሱም ልክ እንደ ሳሊባ ሁሉ ከጨዋታ ውጭ የሚሆን ይመስላል። በድጋሚ ተጨማሪ ምርመራዎችን ማድረግና የጉዳቱን ስፋት ማየት አለብን ሲል ነው የተሰማው። አርቴታ ታዲያ ዛሬ በተለይም በአርሰናል በኩል ትክክለኛው የአርቴታን የዘንድሮ ያጫወት እቅድ የምናይበት ጊዜ እንደሚሆን ነው የሚጠበቀው ዛሬ ከብራይተን። ምክንያቱም ከአሁን በፊት ባለፈው ሲዝን ነጥብ የጣልንባቸዋል። ሌላኛው ጨዋታ በፕሪሚየር ሊጉ ማለት ነው ከብራይተን ጋር የተደረጉት ጨዋታዎች መሆኑ ይታወሳል። በተለይም በመጀመሪያው ጨዋታ ላይ በኦገስት ቴዮኒፎር የተደረገው ጨዋታ እንደምናስታውሰው ዲክላር ራይስ ቀይ ያገኘበት ጨዋታ ነበረ። በዛ ጨዋታ ላይ በዛም ጨዋታ ታዳ አርሰናል ምንም እንኳን ቀድሞ ጎል ቢያስቆጥርም አንዳቸው ያለቀ ጨዋታ እንደነበረ እናስታውሳለን። በሁለተኛው ዙር ጨዋታ ላይም እንዲሁ ከብራይተን ጋር ያደረግነውን ጨዋታ ባቻ ያጠናቀቅንበት ጊዜ ነበር ምንም እንኳን ዛሬ የምናደርገው ጨዋታ የካራባው ካፕ ጨዋታ ቢሆንም ማለት ነው እንግዲህ የእስካሁኖቹ ከዘጠኙ ጨዋታዎች አራቱ ማለትም የኒውካስትል ዩናይትድ ፉልሃም ክርስቲያል ፓላስ እና የዌስትሃም ጨዋታዎች ማለት ነው የአምና እና የካች አምናን ስህተት የማረም ስትራቴጂ ነበር ያደረገው አርቴታ በሚገባ መቶ ፐርሰንት አሳክቷል። ይህንንም ስትራቴጂ ምክንያቱም አምና ላይ ከአራቱ ጨዋታዎች 12 ነጥብ ማግኘት ሲገባን ሁለት ነጥብ ብቻ ነበር ማግኘት የቻልነው። ዘንድሮ ግን ከነዚህ ቀደም ብለን ስማቸውን ከጠቀስናቸው ክለቦች 12 ነጥብ አግኝተናል። በአራቱ ጨዋታ ማለት ነው። መቶ ፐርሰንት የማሸነፍ ሂደት ነው ሚካኤል አርቴታ ያሳካው። ታዲያ በዚህም አምና ማግኘት ከነበረብን 12 ነጥብ ሁለቱን ብቻ እንዳገኘን ይታወሳል። ስለዚህ ዘንድሮ በእንግሊዝ ፕሪሚየር ሊግ ውስጥ ካደረግናቸው ያለፉት ዘጠኙን ጨዋታዎች አራቱን አምና ላይ እና ከዛ በፊት የሰራናቸውን ስህተቶች የማረም ስትራቴጂ ነው ሲከተል የቆየው። በዚህ የሚካኤል አርቴታ ተሳግቶለታል። ከኒውካስትል፣ ከዊስታም፣ ከፉልሃም እና ከፓላስ ያደረግናቸው ጨዋታዎች፣ አርቴታ እነዚህን ጨዋታዎች ተጠቦና ተጨንቆ ሰርቶበት የልፋቱን አግኝቶ 12 ነጥብ ማሳካት ችለዋል ማለት ነው። እናም አርቴታ እንዴት ድል ማድረግ ቻለ እነዚህን አራት ጨዋታዎች የሚለውን ጉዳይ እንመልከት። ካሁን በፊት አንደኛው የስኳድ ዴብዙ ጉዳይ ነው። እሱ በትልቅ አግዞታል። ጥራት ያላቸው ተጫዋቾች ተቀላቅለውናል። ሌላኛውና አንድ የሰራው ትልቅ ነገር ደግሞ በእነዚህ አራት ጨዋታዎች ላይ ከአምናው የተለየ በሁሉም ጨዋታ ማለትም በአራቱም ጨዋታ የፓሶች ቁጥር በጣም ቀንሶ ነው የተመለከት ነው። በአንዳንዱ ጨዋታ ከመቶ በላይ የፓስ ቅነሳ ከአምናው አንጻር ስንመለከተው በአንዳንዱ አምሳና ከዛ በላይ ፓሶች ቀንሰዋል ማለት ይቻላል። አምና ላይ እነሱን ለማስከፈት ዘጠና ደቂቃ ኳስ እንቀባበላ መሽተን ነበር። በዚህ ምክንያትም ሁለት ምርጫ ነበረም በአምናው ጨዋታዎች ላይ ወይም ሽንፈት አሊያም ደግሞ አቻ መውጣት ማለት ነው። ዘንድሮ ግን ኮከቦችን እንደዛ ከማልፋትና ካለምንም ውጤት ከመውጣት ይልቅ የቆሙ ኳሶች ላይ በጣም ጠንክሮ ሰርቶና መከላከሉን ይበልጥ አጠናክሮ መቶ ነው። ከነዚህ አስቸጋሪ የሎ ብሎክ እና የሚድ ብሎክ ቡድኖች ላይ 12 ነጥቦችን መሰብሰብ የቻለው ማለት ነው። በዚህም ምክንያት ባለፉት ዘጠኝ ጨዋታዎች ያሰለፋቸውን ግጥሚያዎች በተለይም ደግሞ ከዘጠኙ አራቱን ያሸነፈበት ቴክኒክ አርቴታን ሊያስመሰግነው የሚገባ ጨዋታ እንደነበረ መናገር ይቻላል። እንግዲህ ሌሎቹ ሶስቱ ጨዋታዎች ዩናይትድ፣ ሊቨርፑል እና ማንቸስተር ሲቲ ሶስቱም ጨዋታዎች ጥንቃቄ ይፈልጉ ነበር። እናም በጥንቃቄ ተጫውቷል። በአንዱ አሸንፈው፣ በአንዱ ተሸንፈው፣ አንዱን ደግሞ አቻ መውጣትን የቻለው። ነገር ግን ከነዚህ ከሶስት ጨዋታዎች በአንዱ ሚካኤል አርቴታ ስህተት እንደሰራ መዘንጋት የለበትም። በተለይም ደግሞ ከሊቨርፑል ጋር ያደረገው ጨዋታ ማለት ነው። ሊቨርፑል ማሸነፍ እየቻለ የአሰላለፍ ስህተትና እንዲሁም ደግሞ የጨዋታ ቅያር ስህተት በማድረግ ነው ለአርሰናል እንዲሸንፍ ያደረገው። በዛ ጨዋታ ላይ ሙሉ በሙሉ ኃላፊነቱን መውሰድ የሚገባውም ሚካኤል አርቴታ ነበረ። ነገር ግን ከዛ በኋላ ያደረጋቸውን ጨዋታዎች አሻሽለ በመግባት የመጣባቸውን ሌሎች ቀሪ ጨዋታዎችን እያሸነፈ ነው መምጣት የቻለው። ሌሎቹ ሁለቱ ጨዋታዎች የፎረስትና የሊድስ ማለት ነው። ከብዙ በጥቂቱ የአርቴታን የዘንድሮ እቅድ ያየንበት ጨዋታ እንደነበር ማስታወስ ይቻላል። ነገር ግን ምንም እንኳን እስካሁን ዘጠኝ ጨዋታዎች እያሸነፈ ቢመጣ፣ አርሰናል የማይካድ ሀቅ አለ። አሁንም አስፈሪው አርሰናል እየመጣ አይደለም። ስለሆነም ይህንን አስፈሪውን አርሰናል በቅርቡ ያሳይናል ብለን ተስፋ እናደርጋለን ሚካኤል አርቴታ። ምክንያቱም አሁን ላይ በተለይ ደግሞ በክሬቲቪቲ የተካኑ ተጫዋቾች ጉዳት ላይ ናቸው ያሉት እነሱ ሲመለሱ ሁሉም ተጫዋቾች ሲመለሱለት ማለት ነው ሚካኤል አርቴታ አስፈሪውን አርሰናል ያሳዩናል ብለን እንጠብቃለን። ሌላኛው ከዛሬው ጨዋታ ወጣ ስንል የምናነሳው ሀሳብ የአርሰናል የኮንትራት ድርድሮችን ጉዳይ እንመልከት። የአርሰናል ኮከቦች በተለይም ደግሞ እንደነ ቡካዮሳካ ያሉ ተጫዋቾች ከአዳዲስ የረጅም ጊዜ ኮንትራት ጋር ለማስፈረም የሚያደርገው ጥረት እየተሳካና እየገፋ እንደሆነ ነው እየተነገረ የሚገኘው። ስምምነት ላይ ይደረሳል የሚልም ከፍተኛ ግምት አለ በአርሰናል ና በቡካዮሳካ መካከል ሌሎች በቅር ላይ ያሉ ኮንትራቶችና እድሳቶችም እየተነገሩ ነው የሚገኘው። በተለይም ደግሞ የዩራን ቴምበር የዲክላር ራይስ የመሳሰሉ ተጫዋቾች ማለት ነው እንግዲህ ዩራን ቲምበር፣ ይህ ኔዘርላንዳዊ የቀይ መስመር ተከላካይ በአርሰናል ቤት የሚገርም ግልጋሎትን እየሰጠ የሚገኝ ተጫዋች ነው። ስለሆነም የቡካዮ ሳካ ውል ብቻ ሳይሆን ክለቡ በዚህ ወር መጀመሪያ ላይ ቢቢሲ ስፖርት እንደዘገበው ከሆነ ተከላካዩን ዩራን ቲምበርን ኮንትራቱን ለማራዘም ድርድሮች እንደተጀምሩ ነው እየተነገረ ያለው። ምንም እንኳን ክለቡ ይፋ ባያደርግም ሌላኛው የዲክላር ራይስ ጉዳይ ነው። በዲክላር ራይስ ጉዳይም ልክ እንደሌሎች ተጫዋቾች በተመሳሳይ የውል ማራዘም ጉዳይ እየተነጋገሩበት እንደሆነ ነው እየተነገረ የሚገኘው። ይህ እንግሊዛዊ ኢንተርናሽናል ወደ ሰሜን ለንደን አርሰናል ከከተመ በኋላ የአርሰናል ደጋፊን ቀልብ ለመሳብ ብዙ ጊዜ አልወሰደበትም። ስለሆነም አሁን ላይ ልክ እንደ ሌሎች ተጫዋቾች ሁሉ አርሰናል በተመሳሳይ ብዙም ሳይቆይ ትኩረቱን ወደ ዲክላር ራይስ የወደፊት እጣ ፈንታ ያዞራል ተብሎ ነው የሚጠበቀው። የእንግሊዙ የመሃል ሜዳ ተጫዋች አሁን ባለው ውል ላይ ከሁለት ዓመት በላይ የሚቀረው ቢሆንም በአርቴታ ቡድን ውስጥ ባለው ዋና ተጫዋችነት ቦታ ምክንያት አርሰናል ማንኛውንም አይነት ጥርጣሬና እርግጠኛ ያለመሆን ሁኔታ ማስወገድ ይፈልጋል በዚህ ተጫዋች ምክንያት ። ስለሆነም የረጅም ጊዜ ኮንትራት ለመስጠት ክለቡ ዝግጅት ላይ እንዳለ ነው የተነገረው። በአጠቃላይ አርሰናል የቡድኑን ዋና ኮከቦች በረጅም ጊዜ ውል በማስጠበቅ ለወደፊት ስኬት የሚሆን ጠንካራ መሰረት እየጣለ መሆኑን መረዳት ይቻላል ማለት ነው። በመጨረሻም ታሚያሱን ጉዳይ እናንሳ። ታሚያሱ ከሰሞኑ ሀሳቡን ሲያጋራ ስለ ቀድሞ ክለቡ ስለ አርሰናል እንዲህ አለ። አርሰናል ክለብ ብቻ አይደለም አለ። ልቤ አሁንም ድረስ ለምርጡ ክለቤ አርሰናል ነው የሚተነፍሰው። በአስቸጋሪ ጊዜ ላይ ሆኜ ከጎኔ ይቆሟል። ለሁለት ዓመት ከጉዳት ጋር እየታገልኩ መጫወት ባልችልም አርሰናል ሙሉ ደመወዜን ሲከፍለኝ ነበር። ሁሌ የሚከታተሉ ነበር። አርሰናል ክለብ ብቻ ሳይሆን ቤተሰብም ጭምር መሆኑን እኔ ምስክር ነኝ አለ በተጫዋቾችና በቡድኑ አመራሮች መካከል ያለው ፍቅር ድንበር የለውም። ከዚያ ከአርሰናል ቤት በአካል ከራኩኝ ቆይቻለሁ። ዛሬም ግን መንፈስ ይዛው ነው ያንን ክለብ እወዳለሁ። በተጫዋቾችና በክለቡ አመራሮች መካከል ያለውን ቁርጠኝነት ልረሳው አልቻልኩም እያለ ነው ከሰሞኑ ሀሳቡን ያጋራው። ልክ እንደ ቶሚ ዕያሱ ሁሉ ሌሎችም የአርሰናል ኮከቦች ከአርሰናል ቤት ሲወጡ ሁሌም ልባቸው ከአርሰናል ጋር እንዳለ ሲናገሩ እንሰማለን። ይህ ጉዳይ የተለመደ ነገር ነው በአርሰናል ቤት። የአርሰናል ደጋፊዎችም ኮከባቸውን የሚረሱ አይደሉም፤ ክለቡም እንዲሁ። የተከበራችሁ የአርሰናል ቤት ሰዎች ይዘንላችሁ የመጣ ነው መረጃ ይህን ነበር የሚመስለው። አብራችሁ ስለቆያችሁና መረጃችን ስላዳመጣችሁን እጅግ አብስተና እናመሰግናለን። በቀጣይ በሌላ ፕሮግራም ተመልሰን እስከምንመጣ ድረስ በያላችሁበት ሰላማችሁ ይብዛ እያልን ፕሮግራማችን እዚጋ እንቋጫለን። ክፉ አይንካችሁ።